ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተከታዮች በሙሉ ሰላም ለእናንተ ይሁን ብያለሁ። ዛሬ እንግዲህ በተወዳጅና ልብ አንጠልጣይ እንዲሁም ደግሞ እጅጉን በጣም አስተማሪ በሆነው በዳጣ ድራማ በክፍል ዘጠኝ ተከስተናል ማለት ነው። ውድና የተከበራችሁ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር በማድረግ አበረታቱኝ ማለት ነው። በባለፈው ክፍል እንዳየነው እና እንደተመለከት ነው አቤጊ እንግዲህ የዳጣንና የአቶ ደረጀን ወይንም የአባቷን እንግዲህ ጸጉራቸውን በመውሰድ እንግዲህ ዲኤንኤ ምርመራ እንግዲህ አድርጋለች ማለት ነው። ያንን ውጤት የዲኤንኤ ምርመራውን ውጤት አምታ እንግዲህ ለእናቷ እንደ ሚስጥር አድርጋ አውርታት እንግዲህ ያንን ውጤት አብረው እንዲከፍቱ ነበረ ሀሳቧ። ነገር ግን የአቢጊ እናት ወይዘሮ ማርታ በጣም ተናዳባት እንግዲህ እጅጉን በጣም አርጋ ስትደበድባትም፣ እንዴት በዚህ ልክ ትደፍሪኛለሽ? አባትሽስ ቢሆን ምን አደረገሽ? በማለት እንግዲህ አቢጊን ቅጥቅጥ አርጋ እንግዲህ በጥፊም ባገኘችው እንግዲህ በስሊፐር ሁሉ ሳይቀር ጫማዋን እያወጣች እንግዲህ ስትቀጠቅጣት ያው ቤት ውስጥ ያሉት እንግዲህ ናታ እንዳጣ እንዲሁም ውሃ ወደ ክላስ እንግዲህ በማምራት ለመገላገልም ሞክረዋል ማለት ነው። ወይዘሮ ማርታ እንግዲህ እጅጉን በጣም ደስ የሚለው ነገር ለትዳሯ ምን ያክል ጥንቁቅና በትዳሯ ላይ ያላት እንግዲህ ሪስክ እጅጉን በጣም ያስደስታልና፣ እንዴት ልትደፍሪኝ ትችያለሽ በዚህ ልክ አባትሽስ ምን አደረገሽ? በማለት እንግዲህ አቤጊ ያሰበችውንና የተገበረችውን ነገር አምኖ ለመቀበልም ሆነ በጣም እንግዲህ እየተገረመችም እየተናደደችም በጣም ተበሳጭታ፣ አቤጊም እንግዲህ የነብሳው ጭኛን ከክላስ ወጥታ ሄደች። ወጡ ከክላስ ብላ ሁሉንም ጥር ጋር እንግዲህ አመናጭቃ ነበር ያስወጣቻቸው ማለት ነው። ወይዘሮ ማርታ እጅጉን በጣም እንግዲህ ከራሷ ጋር ሀሳብ ጀመረች። እንዴት እንደዛ አይነት ነገር ልታስብ ትችላለች? ይች ልጅ ወዴትና ወዴት እየሄደች ነው? በማለትም በአቢጊ ነገር እንግዲህ በጣም ተናዳ፣ በትዳሬ ላይ እንዴት ጣልቃ ገብታ እንዴት እንደዛ አይነት ነገር ታስባለች? በማለት እጅጉን በጣም የሚያስደምም ነገር እንግዲህ ከወይዘሮ ማርታ ተመልክተናል ማለት ነው። ለትዳሯ ያላት ፍቅር፣ ውዴታ፣ ክብር እጅጉን በጣም ያስደስታልና። ይህ ደግሞ እንግዲህ ለሁሉም አድማጭ ተመልካች ቤተሰብ ትልቅ ትምህርት ነው ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ከራሷ ጋር ክርክርም ገጥማለች። አቢጊም እንግዲህ ከቤት ወጥታ እንግዲህ ለረጅም ሰዓታት እንግዲህ በውጭ በመናፈሻ አካባቢ ቁጭ ብላ፣ ወይዘሮ ማርታም ከተረጋጋች በኋላ እንግዲህ ናታን ወደ ክላሷ እንዲመጣ ታስጠራዋለች። ናታንን እንግዲህ ቅርታ ቅድም እንደዛ ምን አጭቄ ተናድጄ ስለነበረ ነው፣ በማለትም ናታንም አረ ችግር የለውም ለእኔ ቅርታ ግን ምንነሽ ነው? ምን አጥፍታ ነው አቢጊ በማለት ደጋግሞ ቢጠይቃትም አረ ይሄ እንደቶ ምኑ ይነገራል ብለህ ነው? እያለች እንግዲህ እሷም እንግዲህ እሷን እንዲያባብላትና እንዲመክርላት እንግዲህ ታደርገዋለች ማለት ነው። ናታንም እንግዲህ አቢጊ ያለችበትን ቦታ ፈልጎ አጠገቧ ሄዶ ቁጭ በማለትና ምን አድርገሽ ነው ምንድን ነው ችግሩ እያለ ቢጠይቃትም ነገሩን አይመለከትህም እያለች እንግዲህ አብይም ይህ ነው ብላ እንግዲህ ልትናገርም አልቻለችም ማለት ነው። እናም እንግዲህ በሱ ፍቅርም እንግዲህ ተጠምዳ የምትንገበገብና የምትሰቃይ ልጅ ናት አብይ። ናታን ደግሞ በጭራሽ እንግዲህ ፍቅር ወደሚባለው ነገር ላይ አንድም ቀን አስቧት አያቅም። ምክንያቱም አብይ በጣም ተንኮለኛና መጥፎ ሴት እንደሆነች ነው የሚያውቀው። ታዲያ እንዴትስ ሊያፈቅራት እና ወደ ሕይወቱ እንድትመጣ ስሊያደርጋት ይችላል? በጣም እንግዲህ የተሳሳተ ስራዎችን እየሰራች እናም እንግዲህ ለዳጣ ደግሞ በተለይ ያላት እንግዲህ ጥላቻ ከእለት ወደ እለት እንግዲህ በጣም እንግዲህ ከፍቶም እንግዲህ ተመልክተነዋል ማለት ነው። ያንን ነገር እንግዲህ ሲመለከት ናታን ብዙም አልተደሰተባትም። እሷ ግን እንግዲህ በግልጽ በጣም እንደምትወደው ነግረዋለች ማለት ነው። እሱም መልሱ እኔም እኮ አልጠላሽም ሲላት ነበረ። እሷም እንግዲህ እኔ ያልኩት ነገር ሳይገባህ ቀርቶ ነው ወይ እንዴት የሴት ልጅ ስሜት መረዳት ያቅትሃል? እያለች እንደምትወደው እንግዲህ በግልጽ አስቀምጣ ነግረዋለች ማለት ነው። እሱም እንግዲህ እባክሽን ተረጋጊ፣ ላስብበት በማለት ነው መልስ የሰጣት። ምኑን ነው የምታስብበት ስትለው እንግዲህ ቤተሰቦቻችን ለረጅም ጊዜ የገነቡትን እንግዲህ ጓደኝነታቸውን በእኛ ምክንያት ምንም አይነት ነገር እንዲፈጠር አልፈልግም እያለ እንግዲህ ናታ ለአቢጊ ቢነግራትም አቢጊ እሷን እንደምትወደውና እንደምታፈቅረው እሱም አንድ አይነት ምላሽ እንዲሆንላት ነው የፈለገችው። ብቻ ግን አንተ እኔን አትወደኝም ዳጣ ነው የምትወደው፣ እያለች በማንኛውም ነገር ላይ እንግዲህ የዳጣ ስም ልክ እንደ ማጣፈጫ ቅመም እንግዲህ በአብይ በምታወራበት ወሬ ሁሉ የእሷ ስም ይነሳልና፣ እሱም እንግዲህ ኧረ ተይ እባክሽን እያለ ናታንም እንግዲህ አሁን ጊዜው አይደለም እያላትም በስተመጨረሻ ጭቅጭቅ ስታደርገው ላስብበት ብሏት ነበረ። ካጠገቧ ተነስቶ የሄደው ማለት ነው። ወደ ቤት ነይ እንሂድ ቢላትም እምቢም ብላው ነበር። አባዬ ሲመጣ ከሱ ጋር መጣለው እያለች ውሃም፣ እንግዲህ እህቷ በመደብደቧ በጣም አዝና፣ አቢጊን ሄዳ ከጎኗ ስታጽናና ስትስማት በቃ ነ ኒድ አትመታሽም እኮ ደግሞ ከቤት ውጭና ጥፊ አላለችሽም እኮ እያለችም የእኔ ውድ እህት እያለች እንግዲህ ውሃ አቢጊን ስትስማትም ስታባብላትም ተመልክተናል ማለት ነው። በሌላ በኩል እንግዲህ ያንን መከረኛ እንግዲህ ጦስ ያመጣባቸውን የዲኤንኤ ምርመራ ውጤት እና ወይዘሮ ማርታ ተፋጠዋል። ይቺ ልጅ ምን ተነስታና ምን አይታ ነው እንደዚ አይነት ነገር ልታስብስ የቻለችው? እያለች እንግዲህ በጣም በልጇ አስባለች። ያንን እንግዲህ የዲኤንኤ ምርመራ ውጤቱን ቀዶ እንደመጣልም ፈለገች። ብዙ አወጣች፣ አወረደች፣ አሰበች እናም አሁን ባየውና ልክ እሷ እንዳሰበችው ቢሆንስ፣ በማለትም ትዳሬ ላጣው ነው እንዴ እያለችም እንግዲህ እጅጉም በጣም ትልቅ ሰጥ አገባ ውስጥ ገብታለች። ለባለቤቷም እንደው ባለቤቷ ሳያት ምን ሆነች ነው ምን ተፈጥሮ ነው ማርታ ብሎ ቢጠይቃት ምንም እንዳልተፈጠረ በራሷ በግሏ ጉዳይ እንግዲህ ችግር እንደገጠማት እሱም እንግዲህ እኔ ኮ ማለት ችግርሽ ችግሬ ደስታሽ ደስታዬ ሐዘንሽ ሐዘኔ እያለም ጭንቀትሽ ጭንቀቴ ኮ ነው ታዲያ የትዳር እንግዲህ አጋርሽ እኮ ነኝ እያለም እንግዲህ በጣም እንግዲህ ለትዳር ተምሳሌት ናቸው ወይዘሮ ማርታ እና አቶ ደረጀ ማለት ነው ቢላትም እሷም እንግዲህ በጣም መልካም ሰውና ጥሩ ናትና ማርታ እንግዲህ ለባለቤቷ ምርጫ አቀረበችለት። አንድ ጎጆ ውስጥ እንግዲህ እኔ በግ ፍለጋ ነው የምሄደው። አንድ በግ አለች። ነገር ግን በጓን ብዬ ሄጄ ጅብ ሁኖ ባገኘ ውሳ እንደ እድል ሁኖ እያለችም በምሳሌ አስቀምጣለት። ታዲያ ፈርቼ ያንን ጎጆ መክፈት አለብኝ ወይንስ ፈርቼ መተው ስትልም እንግዲህ አይ መፈርተሽማ እድሜ ልክሽን ሲጸጽትሽ ነው የሚኖረው። ግን አንድ እበላለሁ፣ አንድ ደግሞ በጓን ወስዳለሁ ብለሽ መወሰን አለብሽ ብሎ እንግዲህ አቶ ደረጀ አደፋፍሯታል ማለት ነው። ያንን ባደፋፈራት መሰረት እንግዲህ ያ የዲኤንኤ ምርመራ ውጤት እንግዲህ ከፍታ ለማየትም ችላለች በቅታለች ማለት ነው። ያ ማለት እንግዲህ እንዳልሆነ ከሆነ የምሰየው ከሆነም እንግዲህ ችግሮቹን እጋፈጣቸዋለሁ ብላ ወስና የዲኤንኤ ምርመራውን ውጤት እንግዲህ ወይዘሮ ማርታ ከፍታዋለች፣ አንብበዋለችም። በጣም በሚያሳዝን ሁኔታ ደንግጣም እንግዲህ ዳጣ እንግዲህ የአቶ ደረጀ ልጅ በመሆኗ እንግዲህ አረጋግጣለች። በጣም ደንግጣ ዳጣን ጥሩልኝ ስትልም ነበረ። ዳጣና ወይዘሮ ማርታ ተፋጠዋል። አብይም እንግዲህ በጣም ደስ ብሏት ዳጣ ብላ ስትጣራ ወደ ክላሷ ሩጣ ሄደችው። አብይ ነበረች። አንቺ ደግሞ ከመቼ ወዲህ ነው ስምሽ ዳጣ የሆነው? ዳጣ ነው የምፈልገው በማለት ከፈትሽ እንዴ ውጤቱን ስትላትም ምንም እንኳን ላቢጊ ጥሩ መልስና ጥሩ ነገር አልሰጠቻትም፣ ፊት አልሰጠቻትም። አጠቃላይ ያመነጭረች ውጪ ጥሪ ዳጣን ነበር ያለቻት። ዳጣ ተጠርታ እንግዲህ ወደዛ ክላስ አምርታለች ማለት ነው። ዳጣየም እንግዲህ የአባትሽ ስም ማን ነው እያለችም እንግዲህ ወይዘሮ ማርታ ዳጣ በጥያቄ እያናዘዘቻት ተመልክተናል ማለት ነው። እናም እንግዲህ አሁን ላይ ዳጣ የአቶ ደረጀ ልጅ ወይም ደግሞ የወይዘሮ ማርታ የልጆቿ እህት ሆና እንግዲህ ዳጣ ተገኝታለች ማለት ነው። ባየችው ነገር ማመን አቅቷት እጅጉን በጣም ክው ብላ ደንግጣ ተመልክተናታል። ወይዘሮ ማርታ አቶ ደረጀስ ምን ይውጠው ይሆን? የአቶ ደረጀና የማርታ ትዳር ምንስ ይሆን? በጣም በሚያሳዝን ሁኔታ እንግዲህ ተመልክተናል ማለት ነው። አድማቂ የተመልካች ውድ ቤተሰብ የክፍል ዘጠኝ እንግዲህ የዳጣ ድራማ ይህን ይመስል ነበረ። ድራማው እጅጉን በጣም አስተማሪ ነው። እናም እንግዲህ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ባይ ባይ።